መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ስላበረታችሁን አቅም፣ ጉልበት፣ ድጋፍ ስለሰጣችሁን እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ደግሞ በዚህ ቀን በዚህ ሰዓት ዳግም እናንተን ስላገኘናችሁ ናችሁ እጅግ በጣም ደስ ብሎናል። የ2024 25 የውድድር ዓመት ዛሬ በሚደረጉ ጨዋታዎች ይጠናቀቃል። ከሲዝኑ ጋር እንሰነባበታለን። ከዛ ክለቦች ራሳቸውን ለማጠናከር የሚያደርጉት የተለየ የዝውውር ትኩረት ይኖራል። ብዙም ሳይቆይ ደግሞ የዓለም የክለቦች ዋንጫ ይጀምራል። ከዛም የ2025 26 የውድድር ዓመት የዝግጅት ጊዜ ፕሪሲዝን የሚከናወን ይሆናል። ብዙ ብዙ የረፍት ጊዜ ይኖራል ተብሎ አይጠበቅም። በጣም ብዙ የሚያጓጉ ታላላቅ ዝውውሮችም በዚህ በክረምት ይከናወናሉ ተብሎ ነው የሚጠበቀው። ግን አሁን የውድድር አመቱ ማጠናቀቂያ ላይ ደርሰን ምን አዳዲስ ነገሮች ይኖራሉ የሚለውን ነገር ስናነሳ አንድ ሁለት ሶስት ነገሮችን በዚህኛው ምዕራፍ ለማንሳት ወደናል። የመጀመሪያው የውድድር አመቱ ጀግና፣ የውድድር አመቱ ጎበዞች ተመርጠዋል። ባለፈው ስናነሳ እንደነበረው የፉትቦል ራይተርስ አሶሲየሽን የእግር ኳስን ጉዳይ በተመለከተ የሚጽፉ ጸሐፊዎች የዓመቱ ኮከብ ብለው ማህመድ ሳላህን መምረጣቸው ሲነሳ ነበር። አሁን ግን ኦፊሻሊ የፕሪምየር ሊጉ የዓመቱ ኮከብ ተጫዋች የሚባለውን ክብር ማህመድ ሳላህ አግኝተዋል። ማህመድ ሳላህ የፕሪምየር ሊጉ ፕሌየር ኦፍ ዘ ሲዝን ተብሎ ትላንትና ይፋ ተደርጓል። ከዚህ ጋር ተያይዞ የተወሰኑ ነጥቦችን ለማንሳት ነው እንግዲህ ሊቨርፑል በዘንድሮ እየወደድራ ዓመት ለድል ለመብቃቱ ትልቅ አስተዋጽኦ አድርገዋል ከሚባሉ ተጫዋቾች መካከል አንደኛው መሐመድ ሳላህ ነው። መሐመድ ሳላህ ወደ 46 የሚደርሱ የጎል ተሳትፎችን አድርጓል፣ 28ቱን በማስቆጠር 18ቱን ደግሞ ለጎል የሚሆኑ ኳሶችን በመስጠት ይህንን ያህል ትልቅ ድርሻ በሊቨርፑል ሻምፒዮንነት ውስጥ የተወጣ ተጫዋች ነው። ኮኮብ ግብ አግቢ የመሆን ዕድሉ በጣም ሰፊ ነው። ምክንያቱም ሀያ ስምንት ጎሎች አሉት። በሱና ተከታዩ በሆነው አሌክሳንድር አይዛክ መካከል ያለው የግብ ልዩነት ዛሬ በሚደረገው የመጨረሻ ጨዋታ ይቀለበሳል ወይም አሌክሳንድር አይዛክ ብልጫውን ይወስዳል ተብሎ የሚጠበቅበት አይደለም። እንደዚሁም በውድድር ዓመቱ ለብዙ የተጫዋቾች ለጎል የሚሆኑ ኳሶችን በመስጠት ወይም አሲስ ያደረገውም ደግሞ አሁንም መሐመድ ሳላህ ነው። ስለዚህ መሐመድ ሳላህ የውድድር ዓመቱ ኮከብ ተጫዋች የውድድር ዓመቱ ፕሌየር ፕሌየር ኦፍ ዘ ሲዝን እንደተባለ ሁሉ በቃ ጎልደንቡት ደግሞ ይወስዳል። ኮኮብ ግባግቢ ስለሚሆን እንደዚሁም ደግሞ በዘንድሮ የውድድር አመት ለብዙ የጎል ምክንያት ስለሆን ወይም አሲስት አድርጓል ብለን ቅድም ባነሳ ነው ምክንያትና ሰበብ እንደገና ደግሞ ሌላኛውን ሽልማት ፕሌይሜከር ኦፍ ዘ ሲዝን ተብሎ ደግሞ እንደገና ይሸለማል ማለት ነው። ስለዚህ በአንድ ጊዜ የኮኮብ ተጫዋችነት፣ የኮኮብ ግባግቢነት፣ የፕሌይሜከር ኦፍ ዘ ሲዝን ተብሎ ሶስቱንም ሽልማቶች መሐመር ሳላ መውሰድ እድሉ በጣም ሰፊ ነው። ከዚህ በፊት ማንም ይህንን ያህል ተከታታይ ክብር ወይም ሶስቱንም ክብሮች በአንድ ላይ አሸንፎ አያውቅም። የመጀመሪያው ተጫዋች ይሆናል። ኮከብ ግባግቢም፣ ኮከብ ተጫዋችም እንደዚሁም ደግሞ ብዙ ለጎሉ የሚሆኑ ኳሶችን የሰጠ ተጫዋች ይሆናል ማለት ነው። ይሄ ለመሐመድ ሳላህ የተለየ ታሪክ ነው የሚሆነው መሐመድ ሳላህ ከዚህ በፊት በ201718 የውድድር ዓመትም የውድድር ዓመቱ የፕሪሚየር ሊጉ ኮከብ ተጫዋች ተብሎ ነበረ። ስለዚህ ዘንድሮ የኮከብ ተጫዋችነቱን ክብር ሲያገኝ ለሁለተኛ ጊዜ ስለሆነ በእንግሊዝ ፕሪምየር ሊግ ተጫውተው ሁለት ሁለት ጊዜ የውድድር ዓመቱ ኮከብ ተጫዋች በመባል የተለየ ታሪክ መስራት ከቻሉት ከቴሪ፣ ዳንኤል ኦንሪ፣ ከክርስቲያኖ ሮናልዶ፣ ከኒማኒያ ቪዲች እና ከከቨን ደብሮይነ ቀጥሎ ስሙን እዚህ ክብር ውስጥ ማካተት ችሏል ማለት ነው። ስለዚህ አምስተኛው ተጫዋች ሆኗል። ቴሪ ዳንኤል ክርስቲያኖ ሮናልዶ ኒማኒያ ቪድጅ ኬቨን ደብሮይነ ብለን አሁን አናቆመ መሐመድ ሳላህ የሚለውን ስም ቀጥሎ ለመጥራት ተገደናል በጉብዝናው ያገኘው ክብር ነው ስለዚህ ይሄ በመሐመድ ሣላህ የተገኘው ክብር እንግዲህ በጣም በጣም በጣም ትልቅ የሚባል የሚገባውም ነው የእውነት ለመናገር በነገራችን ላይ ዛሬ የኮከብ ተጫዋችነት የኮከብ ግባግቢነት ፕሌሜከር ኦፍ ዘ ሲዝን ምናምን የሚሉትን ብቻ ሳይሆን ደግሞ ሌሎች አዳዲስ ሪከርዶችንም ደግሞ ሊያሻሽል ይችላል ለምሳሌ በእንግሊዝ ፕሪሚየር ሊግ የተወሰኑት የውድድር ዓመታት አንድ ክለብ በውድድር ዓመቱ አርባ ሁለት ጨዋታ ነበር የሚያደርገው ከዛ በኋላ ደግሞ እያንዳንዱ ክለብ 38 38 ጨዋታ ወደሚያደርግ በት ደረጃ ላይ ተደረሰ። እነዚህ የፕሪሚየር ሊግ ክለቦች 38 ጨዋታ ማድረግ በጀመሩበት ጊዜ አሁን መሐመድ ሣላህ ያገባው ሲደመር ለጎል የሚሆን ኳስ የሰጠው በድምሩ 46 ማንም ከዚህ በፊት አድርጎት ስለማያውቅ ሪከርድ ነው። ነገር ግን ደግሞ በአንድ የውድድር ዓመት 42 ጨዋታ ይደረግ በነበረበት ጊዜ ግን ሁለት ተጫዋቾች ማለትም አለን ሺረርና እና አንድሪው ኮል በ አርባ ሰባት የጎል ተሳትፎ በማድረግ ባለ ሪከርዶች ናቸው። መሐመድ ሳላ እዚህ ላይ አልደረሰም። ነገር ግን ዛሬ አንድ ጎል ካገባ ወይም አንድ ለጎል የሚሆን ኳስ ከሰጠ ወይም አሲስት ካደረገ ከአለን ሺረር እና ከአንድሪው ኮል ቁጥር ጋር እኩል ይሆናል። ጎል አግብቶ አሲስት የሚያደርግ ከሆነ ደግሞ እነሱ በአርባ ሁለት ጨዋታ ማድረግ የቻሉትን እሱ በሰላሳ ስምንት ጨዋታ አድርጎ የምንጊዜውም የጎል ኢንቮልቭመንት ባለ ሪከርድ ተብሎ ግብፃዊው መሐመድ ሳላ ይጠራል ማለት ነው። ስለዚህ ይህንን ሪከርድ ዛሬ ከክሪስታል ፓላስ ጋር በሚደረገው ጨዋታ ሊያሳካው የሚችልበት እድል አለ። ይሄ የውድድር ዓመት ያለምንም ጥርጥር ለመሐመድ ሳላ እጅግ በጣም እጅግ በጣም የሚደንቅ ነበረ። እንደነዚህ ያሉ ክብሮችን ማግኘቱ የሚገባው ነው ሊቨርፑልን የወከለ ሌላ ተጫዋች ደግሞ በትላንትናው ምርጫ ላይ ሌላ ክብር አግኝቷል። ለምሳሌ ክራቨንበርችን በምንወስድበት ሰዓት ላይ ይሄ የዲፕላይንግ ሚድፊልደር ቦታ ላይ የሚጫወት አንስሎት ሊቨርፑልን ከያዙት በኋላ በጣም ተመችቷቸዋል ከሚባሉ ተጫዋቾች መካከል አንደኛው ክራቨንበርች ነው። ይሄ ተጫዋች የውድድር ዓመቱ ምርጡ ወይም ኮከቡ ወጣት ተጫዋች ተብሏል። እድሜው ሀያ ሶስት ነው። በዘንድሮ የውድድር ዓመት ለሊቨርፑል ሰላሳ ስድስት ጨዋታዎችን ያደረገ በሰጠው አገልግሎት እውነት ነገር ከነ ሮድሪ በጉዳት ምክንያት መውጣት በኋላ በዚህ ሚና በጣም በጣም ጎልቶ የወጣ ተጫዋች ነው። እንግዲህ ብዙዎቻችን ምናልባት የእድሜውን 23 መሆን ስለማናውቅ የዚህ ተጫዋች በዚህ ክብር መመረጥ በአመቱ ምርጥ ወጣት ተጫዋችነት ተብሎ መሰየም ግር ሊያሰኘን ይችላል። ግን በ23 አመቱ በዘንድሮ የውድድር አመት ለሊቨርፑል ሻምፒዮንነት ያበረከተው አስተዋጽኦ ይህንን ክብር አስገኝቶለታል። ባለፈው ስናነሳ የነበረው እንደነ ሊዊስ ስኬሊ አይነት ተጫዋቾችም የዚህ የውድድር አመት ወጣት ጀግኖች ናቸው። የእውነት ለመናገር በጣም በጣም በጣም ትልቅ አገልግሎትን የሰጡ ናቸው። ስለዚህ ማሀመድ ሳላህ ኮከብ ተጫዋች እንደዚሁም ደግሞ ግራቨንበርች የአመቱ ምርጥ ወጣት ተጫዋች የሚል ክብር አግኝቷል። በነገራችን አንድ የሊቨርፑል ተጫዋች የአመቱ ወጣት ተጫዋችነትን ክብር ሲያገኝ የግራቨንበርች ለመጀመሪያ ጊዜ አይደለም። በሁለት ሺህ አስራ ዘጠኝ ሀያ የውድድር አመት ትሬንት አሌክሳንደር አርኖልድ የአመቱ ምርጡ ወጣት ተጫዋች ተብሎ ተሰይሞ እንደነበረ ሁላችንም እናስታውሳለን። በነገራችን ላይ ዛሬ ከክሪስታል ፓላስ ጋር በሚደረገው ጨዋታ አንፊልድ ድብልቅልቅ ይላል ተብሎ ነው የሚጠበቀው። ለመጀመሪያ ጊዜ ነው ሊቨርፑል ደጋፊዎቹ ባሉበት ሻምፒዮን መሆኑን ተከትሎ ዋንጫ የሚቀበለው። ይህንን ክብር ደግሞ ቨርጂል ቫን ዳይክ ያከናውነዋል። ከአለን ሃንሰን እጅ ዋንጫውን ይቀበላል። አሁን ትልቁ ጥያቄ የሊቨርፑል ደጋፊዎች በትሬንት አሌክሳንደር አርኖልድ ላይ የሚያንጸባርቁት ባህሪ እንዴት ይሆናል? እንደ ባለፈው ይቆጡታል፣ ቡ ብለው ይቃወሙታል፣ ወይስ ያለፈውን የፍቅር ወይም የተዋዶ መኖር ጊዜ በማስታወስ በክብር ትሬንት አሌክሳንደር አርኖልድን ይሸኛሉ? የቀድሞ የሊቨርፑል አሰልጣኝ የተናገሩት ነገር አለ፣ የእርገን ክሎብ። እሳቸው የሚሉት የሊቨርፑል ደጋፊዎች በትሬንት አሌክሳንደር አርኖልድ ላይ ያንጸባረቁት ባህሪ ተገቢ ያልሆነ ባይሆን የሚመረጥ ነው ብለዋል። እንደውም በቴሌቪዥን እያየሁ ነበረ ልክ በቴሌቪዥን እያየው ቡ ሲሉት በቃ በጣም ከመበሳጨስ የተነሳ ቴሌቪዥኑን እንደዘጉት ጭምር ተናግረዋል። ስለዚህ ዛሬስ ሊቨርፑልስ የዋንጫ መቀበል ስነስርዓቱን ምን ያህል ያደምቀዋል? ለመጀመሪያ ጊዜ ነው። እኛም የሊቨርፑል ደጋፊዎች በታማኝነታቸው ስቴዲየሙስ፣ በሚፈጥሩት ድባብ በጣም በጣም የሚደነቁት የሊቨርፑል ደጋፊዎች ክለባቸው ሻምፒዮን ሆኖ ዋንጫውን ሲቀበሉ እነሱ እዛ አንፊልድ ላይ ተገኝተው ሊያሳዩ የሚችሉትን የደስታ አገላለጽ የምናየው ዛሬ ለመጀመሪያ ጊዜ ነው። ስለዚህ ይሄ ይናፍቀናል። አስራ ሁለት ሰዓት ላይ ጨዋታው ይጀምራል። ሁለት ሰዓት አካባቢ ሁሉንም ነገር የምናየው ይሆናል። ከዚህ ከፕሪሚየር ሊግ የውድድር አመቱ ኮከብነት ኮከብ ግባግቢነት እንደዚሁም ፕሌሜከር ኦፍ ዘ ሲዝን ተብሎ መመረጥ ጋር ተያይዞ ብዙ ሰዎች መሐመድ ሳላህ ቀጥሎ ባሎንዶርን ሊያሸንፍ ይችላሉ የሚል ጥያቄን ይጠይቃሉ። ይሄ በጣም ትልቅ ትግል የሚኖረው ይመስለኛል። የባርሴሎናዎቹ ላሚን ያማል እንደዚሁም ደግሞ የባርሴሎናው በጣም በዘንድሮ የውድድር ዓመት ለባርሴሎና ሶስት ዋንጫዎችን ማሸነፍ ትልቅ አስተዋጽኦ አድርጓል። እንግዲህ ሌትሊ የላሚን ያማል ተደጋጋሚ የሆኑ አሪፍ አሪፍ ሳቢ እንቅስቃሴዎች በጣም አሪፍ አሪፍ የሚባሉ ጎሎችን ማስቆጠር አንድ ነገር ነው። ነገር ግን ደግሞ ባርሴሎና በአውሮፓ ቻምፒዮንስ ሊግ ለፍጻሜ ካለመድረሱ ጋር ተያይዞ በፍጻሜ ተፋላሚ መሆን የቻሉት እንደነ ኦስማን ዴምቤሌ አይነት ተጫዋቾች ይህንን ክብር እውነት እውነት አሳልፈው ለመሐመር ሳላህ ይሰጣሉ ወይ? ፒኤስጂ ዋንጫውን የሚያሸንፍ ከሆነ ኢንተር ሚላንን በማሸነፍ ፒኤስጂ ከሁሉንም ውድድሮች አሸነፈ ማለት ነው። ይሄ ኦስማን ደምቤሌን በተለይ በ2025 የትኛውም አውሮፓ ውስጥ አለ የሚባል የአምስቱ ሊጎች ላይ የሚጫወት ተጫዋች በኦስማን ደምቤሌ የቁጥር ልክ ላይ ይደርሳል የሚል የለም። የኦስማን ደምቤሌ የ2025 የፈረንጆቹ አዲስ ዓመት ቁጥር በጣም እጅግ በጣም የሚገርም ነው የሚደንቅ ነው ስለዚህ ኦስማን ደምቤሌ ፓሪስ ሳንጀርማ በታሪኩ ለመጀመሪያ ጊዜ የቻምፒዮንስ ሊግን ዋንጫ የሚያነሳ ከሆነ የነ መሐመድ ሳላህን የባሎንዶርን የማሸነፍ እድል ደብዘዝ ሊያደርገው ይችላል ተብሎ ነው የሚጠበቀው። ስለዚህ ብርቱ ትግል አለበት። ነገር ግን የውድድር ዓመቱ ምንም ተባለ ምን ለግብፃዊው ማህመድ ሳላ እጅግ በጣም የሚደንቅ ነው። ዛሬ ከሚጠበቁት ስነ ስርዓቶች መካከል እንግዲህ ያው በርግጥ ኢትሀድ ላይ የተደረገው የመጨረሻ ጨዋታ ላይ በጣም በጣም በጣም አስገራሚ የሽኝት ስነ ስርዓት ተደርጎለታል። ኬቨን ደብሮይነ ኬቨን ደብሮይነን መሸኘት የማንቸስተር ሲቲ ደጋፊዎችና የማንቸስተር ሲቲ ኃላፊነት ብቻ አደለም የእንግሊዝ ፕሪሚየር ሊግ ካያቸው ድንቅ አማካይ ተጫዋቾች መካከል በአገልግሎታቸው ከምንደነቅባቸው ተጫዋቾች መካከል አንደኛው ኬቨን ደብሮይነ ስለሆነ ይህንን ተጫዋች ከዚህ ውድድር ዓመት በኋላ በፕሪሚየር ሊጉ ሲጫወት አናየውም። እያለቀሱ በእንባ መሀል መሀል ላይም ደግሞ እንደዚሁ ትዝታን የሚጭሩ ፈገግታንም እንደዚሁ የሚያላብሱ መልእክቶችን አስተላልፈው ከማንቸስተር ሲቲ ደጋፊዎች ጋር ተለያይቷል። አሁን የኬቨን ደብሮይነ ማረፊያ የት ይሆናል የሚለው ጥያቄ ምናልባት በቀጣዮቹ ቀናት ይመለሳል የሚለው ነገር መሰማቱ ምክንያቱ ልንነግራችሁ ነው። ኬቨን ደብሮኔ በዘንድሮ የውድድር ዓመት የጣሊያንን ሴሪኤ ያሸነፈውን ናፖሊን ይቀላቀላል፣ የናፖሊ ተጫዋችም ይሆናል የሚሉ መረጃዎች ወጥተዋል። በቃ ኦልሞስት ሁሉም ነገሮች እንደተጠናቀቁ፣ ኬዲቢ ወደ ጣሊያን ሴሪኤ ሄዶ ለናፖሊ ሊጫወት ከአሰልጣኝ አንቶኒ ኮንቴ ጋር አብሮ ሊሰራ ከቻሉ ደግሞ እንደገና የሊጉን ዋንጫ ለማንሳት አብረው ሊታገሉ ይችላሉ ተብሎ ነው የሚጠበቀው። ኬቨን ደብሮይነ ወደ ጣሊያን ሴሪኤ ሊያቀና ይችላል ከተሰሙት መረጃዎች መካከል አንደኛው ነው። የውድድር አመት ሲያበቃ ከተለመዱት ተግባሮች መካከል አንደኛው ይሄ፣ የውድድር አመት ምን አሳየን፣ ማንን ማንን አስመለከተን የሚለው መረጃ በጣም በተደጋጋሚ ይነሳል። ከዚህ አንጻር እንግዲ ከተሰሙት ወሬዎች ወይም ከተሰሙት መረጃዎች መካከል አንደኛው፣ እንደነዚህ ያሉ ነገሮች በእርግጥ የተለመዱ ናቸው። በፕሪሚየር ሊጉ በዘንድሮ የውድድር አመት ምርጥ የሚባሉት ዝውውሮች እነማንን ከየትኛው ክለብ ወደ የትኛው ክለብ ወይም እነማን የገዟቸው ተጫዋቾች ናቸው ዘንድሮ ምርጥ ዝውውር ሊባሉ የሚችሉት ተብሏል። አምስቱን ብቻ ነንገራቸው። ትስማማላቸው አትስማሙም? አተስማሙም? የእናንተን ሀሳብ ብናውቅ በጣም እጅግ በጣም ደስ ይለናል። አምስተኛ ደረጃ ላይ የተቀመጠው የፕሪሚየር ሊጉ ምርጡ ዝውውር ሊያም ደላፕ ኢብስዊች ታውንን የተቀላቀለበት ነው። ይሄ ተጫዋች እንግዲህ በዘንድሮ የውድድር ዓመት ኢብስዊች ታውን ከፕሪሚየር ሊጉ የተሰናበተም እንኳን ቢሆን በጣም በጣም ቆንጆ ጊዜን ልፏል። ስለዚህ አምስተኛው ምርጥ ዝውውር ነው። 20 ሚሊዮን ፓውንድ ነው ለዚህ ተጫዋች ዝውውር ኤፕስዊች ታውን ያወጣው። ይህን ተጫዋች ማንቸስተር ዩናይትድ ሊወስደው ይችላል ነው። ኤሊዮት አንደርሰን ኖቲንግሃም ፎረስትን የተቀላቀለ ተጫዋች ነው፣ 35 ሚሊዮን ፓውንድ የወጣበት ኖቲንግሃም ፎረስት በዘንድሮ የውድድር ዓመት ላሳየው ድንቅ ፉክክር ላስመዘገበው በጣም በጣም በጣም አሪፍ የሚባል ውጤት ምናልባትም እስከ ውድድር ዓመቱ የዛሬ የመጨረሻ ጨዋታ ድረስ በአውሮፓ ቻምፒዮንስ ሊግ በመግባት ተስፋ ውስጥ ለመቆየቱ በትልቁ ቡድኑን አግዘዋል ከሚባሉ ተጫዋቾች መካከል አንደኛው ኤሊዮት አንደርሰን ነው። ይህንን ተጫዋች በሰላሳ አምስት ሚሊዮን ፓውንድ ማስፈረም በፕሪሚየር ሊጉ ምርጥ ዝውውር አራተኛ ደረጃ ላይ ተቀምጧል። ሶስተኛ ደረጃ ላይ አርሰናል 32 ሚሊዮን ፓውንድ ያወጣበት የሚካኤል ሜሪኖ ዝውውር ነው የተቀመጠው። ይህ ተጫዋች በተለይ አጥቂ አልባ የሆነ በመጣ ጊዜ አርሰናል የሰጠው አገልግሎት በጣም የሚደንቅ ነው። ሌት ኢን ዘ ሲዝን ደግሞ የእውነት ለመናገር እንደ ዋና ዋና ዋና አገልግሎት ሰጪ የአርሰናል ማሸነፍ የአርሰናል ጥሩ ውጤት ማምጣት በሚካኤል ሜሪኖ ላይ የተንጠለጠለ ነበር። አጥቂዎቹ እነ ካይ ሀቨርትስ በደንበሩበት ጊዜ የራሱን ሚና በተፈጥሯዊ የመጫወቻው ቦታ ላይ ጥሩ በሆነ አገልግሎት ሰጥቷል። ስለዚህ ሶስተኛው የውድድር ዓመቱ ምርጡ ዝውውር ተብሏል። አሁን ሪያል ማድሪድን ሊቀላቀል ነው የተባለው የዲያን ሁይሰን ዝውውር ደግሞ በርንመዘን በ13 ሚሊዮን ፓውንድ ብቻ ነበር ይሄ ተጫዋች የተቀላቀለው ምርጡ ሁለተኛ ዝውውር ተብሏል። ሌላው አንደኛው የውድድር ዓመቱ ምርጡት ዝውውር ኒኮላ ሚላንኮቪች ነው። 12 ሚሊዮን ፓውንድ ብቻ ወጥቶበት ኖቲንግሃም ፎረስትን የተቀላቀለ ተጫዋች ነው። ምርጥ ሴንተር ባክ ነው። ለኖቲንግሃም ፎረስት እዚህ መድረስ ትልቅ አስተዋጽኦ አድርገዋል ከሚባሉት መካከል ይገኝበታል። ይህንንም ማንሳት ይኖርብናል። ሌላው ማንቸስተር ዩናይትድ ዛሬ በኦልድ ትራፎርድ ከአስቶን ቪላ ጋራ ይጫወታል። ድብልቅልቅ ያሉ ነገሮች ናቸው ያሉት ማንቸስተር ዩናይትድ ጋር። የመጀመሪያው ነገር ማንቸስተር ዩናይትድ ዛሬ በኦልድ ትራፎርድ ደጋፊዎች ሊያሰሙ ይችላሉ ለተባለው ቁጣ ስጋት ስለገባው በጣም ከፍተኛ ቁጥር ያላቸውን ጸጥታ አስከባሪዎችን ወደ መመደብ ሄደዋል ነው ደጋፊዎቹ በውድድር ዓመቱ መበላሸት፣ ክለቡ እየተመራበት ባለው መንገድ በግሌዘር ቤተሰቦችና በሰር ጂም ራትክሊፍ ላይ በጣም የከፋ ቁጣ አላቸው። ይሄ ቁጣ ድምፅን ማሰማት ባነርን ከማሳየት ሊያልፍ ይችላል ተብሎ ተብሎ ስለተሰጋ ነው የጸጥታ አስከባሪዎች በቁጥር እንዲበዙ የተደረገው ሁለተኛው ማን ዩናይትድን የሚመለከተው ዜና ማንቸስተር ዩናይትድ የዛሬውን የውድድር ዓመቱን የመጨረሻ ጨዋታ በኦልትራ ፎርድ ነው የሚያደርገው። ደጋፊዎች ወደ ስታዲየም ይሄዳሉ፣ ከተጫዋቾቻቸው ጋር ይገናኛሉ። አስራ ስድስተኛ ደረጃን ይዟል። ቡድናቸው ምንም አይነት ዋንጫን አላሸነፈም። በሚቀጥለው የውድድር ዓመት በየትኛውም የአውሮፓ የውድድር መድረክ ላይ ማንቸስተር ዩናይትድን አያዩትም። ስለዚህ ይሄ ይሄ የፈጠረው የማዘን ስሜት የልብ ስብራት እንዳለ ምንም ጥርጥር የለውም። በዚህ ምክንያትና ሰበብ እንግዲህ የቡድኑ ዋና አሰልጣኝ ሩበን አሞሪም ንግግር ያደርጋል ተብሎ ነው የሚጠበቀው። ይሄ የተለመደ ትራዲሽን ነው። በፕሪሚየር ሊጉ ክለቦች የውድድር ዓመታቸውን የመጨረሻ ጨዋታ በሜዳቸው ሲያደርጉ ለስቴዲየም ላሉ ደጋፊዎች ምስጋናን ያቀርባሉ፣ መልእክት ያስተላልፋሉ፣ የሚቀጥለውን እቅዳቸውን በተወሰነ ደረጃ ይናገራሉ። የሚቀጥለው የውድድር ዓመት ላይ ይበልጥ እናስደስታቸዋለን፣ ይበልጥ እናሳካለን ምናምን ይላሉ። ሩበን አሞሪም ግን ዛሬ በኦልትራፎርድ በሚደረገው የውድድር ዓመቱ የመጨረሻ ጨዋታ ላይ ለማንቸስተር ዩናይትድ ደጋፊዎች እጅግ አሳዛኝ እና የከፋ አለ ነበረው፣ የውድድር ዓመት በይፋ ይቅርታ መጠየቅ እንደሚፈልጉ ነው የተነገረው። ይቅርታ ጠይቃለሁ መጀመሪያ ደረጃ ሁሉንም ነገር ሊያስተካክል የሚችለው ዊ ሀቭ ቱ ቢ ኦነስት ነው ያሉት። ይህንን በጣም በጣም በጣም እውነት ለመናገር እኔ እንደ ሰውም በጣም የምወደው ነገር ነው። ኦነስቲ ካለ ብዙ ነገሮችን ለማስረዳት ብዙ ነገሮችን ለመንገር የተሻለ ይሆናል። ማለባበስ አይኖርም መጋፈጥ እንጂ። ማድበስበስ አይኖርም መቀበል እንጂ። ስለዚህ ከማድበስበስ ይልቅ መቀበልን ከመቀበል በኋላ ደግሞ ይቅርታ መጠየቅን ከይቅርታ መጠየቅ በኋላ ግን ሌሎች ለደጋፊዎቹ መንገር የምፈልገው ነገር አለ። አሁን የምናገረውን ነገር ልነግራቸው አልችልም አሉ ለጋዜጠኞቹ ኖሮ በአሞሪም ይህንን የሚናገር አሁን ልነግራቸው አልችልም፣ እያሰብኩበት ያለ ነገር አለ። ነገር ግን ይቅርታ ይኖራል፣ ማብራሪያ ይኖራል፣ የተወሰኑ ነገሮችን መግለጽ ይኖርብናል። ምናልባትም አያይዘው ደግሞ የሚናገሯቸው ሌሎች እቅዶች ሊኖሩ ይችላሉ። ያሰብኩባቸውን ጉዳዮች በቅንነት በልበ ሙሉነት እናገራለሁ ነው። እንደውም አንዳንድ ሰዎች የማንቸስተር ዩናይትድ ይሄ የመጨረሻው ጨዋታ ላይ የሚኖረው የመሰነባበት የምስጋና ምናምን የሚባለው ነገር በሙሉ ይቅርብ ብለው ነበረ። ግን ሩበን አሞሪም ይህንን ተቃውም ያለው ነው የሚለውስ መኖር አለበት። እንደውም ከመቼውም ጊዜ በላይ እንዲህ ያለው የመልእክት መለዋወጥ፣ የመዝጊያ ስነ ስርዓት ማከናወን ከመቼውም ጊዜ በላይ ለማንቸስተር ዩናይትድ የሚያስፈልገው አሁን ነው ብሎ ነው የሚያምነው ስለዚህ በዚህ ይህ ወቅት መልእክቱ መተላለፍ አለበት። ማይኩን ተቀብዬ ማለት ያለብኝን ነገር በሙሉ ላለሁ ደጋፊዎቹ ይቅርታ መጠየቅ ይገባቸዋል፣ ይቅርታ ጠይቃቸዋለሁ፣ ሊያውቁ የሚገባቸውን ነገር እንዲያውቁ ይደረጋል፣ ሌሎች ያሰብኩባቸውንና መጨረሻ ላይ የምወስናቸውንም ነገሮች እነግራቸዋለሁ ብለዋል። ዛሬ በኦልትራፎርድ ሩበን አሞሪም በጋዜጣዊ መግለጫ ላይ ይህንን ከተናገረ በኋላ አሞሪም ምን ሊናገር ይችላል? ያሰብኩበት ነገር አለ፣ ያሰብኩበት ነገር ላይ ወስኜ ዛሬ ግንባታው ሲያበቃ ኦልድ ትራፎርድ ላይ ለሚገኙ ደጋፊዎች የምለው ነገር አለ ስላለ ምን ሊል ነው የሚሉ ጥያቄዎች በብዙ የእግር ኳስ ቤተሰቦችና በእግር ኳስ ሚዲያው ላይ ተፈጥሯል። ሰዓቱን ጠብቀን ለመከታተል ጥረት እናደርጋለን። በጣም አለፍ አለፍ ብለን ደግሞ ከተጫዋቾች ዝውውር ጋር በተያዘ ያሉ አዳዲስ ነገሮች ምንድን ናቸው የሚለውን እናያለን። አርሰናል በደስታ ላይ ነው የሚገኘው፣ ምክንያቱም የክለቡ የሴቶች ቡድን የአውሮፓ ቻምፒዮንስ ሊግን ዋንጫን ባርሴሎናን አሸንፎ አሳክቷል። ይሄ በሰሜን ለንደኑ ክለብ አርሰናል የደስታና የኩራት ስሜትን ፈጥሯል። ክለቡም ይህንን እወቁልኝ እያለ ነው የሚገኘው። ከዛ ውጭ ማንቸስተር ዩናይትድ ከ ብሩኖ ፈርናንዴዝ ጋር ይለያያል ወይስ አይለያይም? እንግዲህ የሳውዲው ክለብ ለብሩኖ ፈርናንዴዝ እኛን መቀላቀል የምትፈልግ ከሆነ የአንድ ሳምንት ጊዜ ሰጥተናል አስብበትና ውሳኔህን አሳውቀን ብለውታል የሚሉ መረጃዎች ወጥተዋል። ከዚህ ጎን ለጎን ደግሞ በአርሰናል በኩል የክለቡን የማጠናከር ስራ በአጠረ ጊዜ ውስጥ ምናልባትም የክለቦች ያለም ዋንጫ ከመጀመሩ ማስቀድሞ ለማከናወንና በተለይ ወሳኝ በ አርሰናል የዝውውር ሊስት ውስጥ የተገኙትን በተለይ የክለቡን ቶፕ ታርጌቶች ቶሎ ቶሎ ጨርሶ ሀሳብ አልባ የረፍት ጊዜ እንዲኖር ለማድረግ ጥረት እየተደረገ ነው የሚሉ መረጃዎችንም አይተናል። ጃክ ግሪሊሽ ዛሬ ማንቸስተር ሲቲ ከፉላም ጋር በሚያደርገው ጨዋታ ላይ ምንም አይነት ተሳትፎ አይኖረውም ተብሏል። የጃክ ግሪሊሽ ሙሉ በሙሉ ከቡድኑ ውጪ መሆን አንድ መቶ ሚሊዮን ፓውንድ ወጥቶበት ሲቲን የተቀላቀለው ጃግሬሊሽና ማንቸስተር ሲቲ ሊለያዩ ነው ማለት ነው የሚል ስሜትን ፈጥሯል። ማንቸስተር ዩናይትድን በግብ ጠባቂነት የሚያገለግለው አንድሬ ኦናና ከሳዑዲ ክለብ ኒኦም ኤስሲ ከሚባል ክለብ ማለት ነው የ35 ሚሊዮን ፓውንድ የዝውውር ጥያቄ ቀርቦለታል። ማንቸስተር ዩናይትድ ነገሩን እንዴት ያየዋል የሚሉት በጣም ወሳኞች ናቸው። እንግዲህ እነዚህ ለዚህ ሰዓት ወደ እናንተ ለምን ለማድረስ የመራረጥ ናቸው ወሬዎች ናቸው፣ ግን ደግሞ ሌሎች አዳዲስ ነገሮችን ይዘን እንመጣለን ስንመለስ። በእርግጠኝነት ሩበን አሞሪም ለአሌሃንድሮ ጋርናቾ ክለብ ፈልግ ብለውታል ወይ ሁለት ራሳቸው ሩበን አሞሪም ትላንት በነበራቸው ጋዜጣዊ መግለጫ ላይ መጪው ጊዜ ለማንቸስተር ዩናይትድ ብሩህ ነው ብለዋል። የሚያስደንቀው ጊዜ አሁን ይጀምራል የሚል ሐሳብንም ተናግረዋል። ምን ታቅዶ ምን ታስቦ ምን ሊፈጸም ስለተዘጋጀ ነው መጪው ጊዜ በማንቸስተር ዩናይትድ ቤት እንዲያጓጓ የሚጠበቀው? ይህንን በተመለከተ ዝርዝር መረጃዎችን ወደ እናንተ ይዘን እንመጣለን። በያላችሁበት አሁንም አሪፍ ዕለት እያሳለፋችሁ እንድትቀጥሉ እንመኛለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።